የዩክሬን ወታደሮች ተከበቡ። አሜሪካ በሩሲያ ላይ አስደንጋጭ እርምጃ ወሰደችም። ነገሮች ተገለባበጡ። ዩክሬን ጮቷን አሰማችም። ይህ የሩሲያ ዩክሬን ጦርነት አንድ ወጥ የፖለቲካ አካሄድን መከተል ያልመረጠ ከዚያ ይልቅ ሰላም ነው ሲባል ጦርነት መፍጠር፣ ጦርነት እጅግ አስከፊ ወደ ሆነ እልቅት ሊሸጋገር ነው ተብሎ ሲሰጋ ደግሞ የሰላም ድርድር ሊደረግበት ነው፣ እሳት የሚተፉ የጦር መሳሪያዎች አፈሙዛቸውን ሊዘጉ ነው ሲሉ ድምፆች የሚሰሙበት ሕዝብ በደስታ ሲሰክር መልሶ መርዶ የሚሰማበት የፖለቲካ ስነ ምህዳር ከሆነ ሰነባብቷል። አሁን ግን ሩሲያ ጨዋታው ፈረሰ፣ ዳቦ ተቆረሰ እያለች ይመስላል። የዩክሬን ወታደሮች ዋይታ እያሰሙ ነው። አስደንጋጭና ፈጽሞ ያልተጠበቀ ክስተት ተከስቷል። ሩሲያ የመጨረሻውን ሳቅ ምስቀው እኔ ነኝ ብላለች። በዚህም በኩል ደግሞ አወዛጋቢው ዶናልድ ትራምፕ የቁጣ በትራቸውን ወደ ሩሲያ ዙረዋል። ለመሆኑ የዩክሬን ወታደሮች የገጠማቸው አስደንጋጭ ክስተት ምንድነው? ነው የአሜሪካስ የቁጣ በትር ወደ ሩሲያ ለምን ዞረ? በትንታኔ የምንመለከት ይሆናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁ እንድቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሸጋግራችሁ። ሩሲያ በዩክሬን ላይ የቁጣ በትሯን በአስከፊ ሁኔታ ከመዘች በኋላ በድጋሜ አስደንጋጭ የተባለ ተግባር ፈጽማለችም። በዚህ እልፎች እንደ ቀልድ በሚረግፉበት ታላላቆቹ የዩክሬን የስልጣን መገለጫ የሆኑ ህንፃዎች እንደ ቀልድ ወደ አመድነት የሚቀየሩበት ምድር ሆዷን በገለበጠችበት አውዳሚ ጦርነት ውስጥ ገብተው ከሩሲያ ወታደሮች ጋር የተናነቁት የዩክሬን ወታደሮች በእሳት ቀለበት ውስጥ ገብተዋል። ዙሪያቸውን ለእናት አገራቸው ሩሲያ ደማቸውን በሰጡ እጅግ አደገኛ በሆነ ወታደራዊ ስልጠናና ሞትን ንቀው ከሞት ጋር በተናነቁ ሀገራቸው ተነካሽ ሲባል በእግር ጥፍራቸው እስከ ራስ ጸጉራቸው ድረስ በቁጣ ነደው ያገኙትን ሁሉ እንደ እሳት የሚያነዱት አይበገሬዎቹ የሩሲያ ወታደሮች ተከበው መውጫ ወጥተዋል ከዚህ የእሳት ቀለበት ውስጥ መውጣት የማይቻል ፈጽሞ የማይደረግ ሊሳካም የማይችል እንደሆነ ነው የሚነገረው ሩሲያ ጦርነቱን በበላይነት በማጠናቀቅ አሊያም ደግሞ በርካታ ግዛቶችን ከዩክሬን በመንጠቅ ወደ ሰላም ድርድር ቀርባ የሰላም ድርድሩን በእሷ አካሄድ ማጠናነቀቅ ትችላለች። ለዚህም ነው የሰላም ድርድሩ ከመካሄዱ በፊት ወደ ዩክሬን የምታደርገው ግስጋሴ ከዚህ በፊት ከነበረው በእጥፍ በጨመረ የቀጠለችበትም በሩሲያ ኩርክስ ግዛት ውስጥ እየተዋጉ ያሉ የዩክሬን ኃይሎች ከበባ ውስጥ ገብተዋል ተብሏል። የዩክሬን ወታደሮች አስቸጋሪ ሁኔታ ውስጥ የገቡት ዋሽንግተን ለዩክሬን የደህንነት መረጃ ማጋራቷን ካቆመች በኋላ ነው። በሩሲያ ኩርኩስ ግዛት ውስጥ እየተዋጉ ያሉት የዩክሬን ኃይሎች ከበባ ውስጥ ገብተዋል ተባለ። ባለፈው ክረምት ወቅት ውስጥ በምስራቅ ሩሲያ የኩርክስ ግዛት ድንገተኛ ጥቃት የከፈቱት በሺዎች የሚቆጠሩት የዩክሬን ወታደሮች ከበባ ውስጥ ሊገቡ ጥቂት እንደቀራቸው ተዘግቧል። ይህ በኩርስክ ግዛት ያላት በቁጥጥር ከሩሲያ ጋር በሚደረግ የሰላም ነገር እንደመደራደሪያ ይጠቀሙበታል የሚል ተስፋ ሰንቀው የነበራቸው ኬቭ ትልቅ ኪሳራ ነው ተብሏል። የሩሲያ ኃይሎች በመልሶ ማጥቃት ዘመቻ የዩክሬን ኃይሎችን ወደ ሁለት ቡድን መክፈላቸውን ተከትለው። የኩርስክ ግዛት ያለውን የዩክሬን ሁኔታ ባለፉት ሶስት ቀናት ውስጥ በፍጥነት እየተባባሰ መምጣቱ ተዘግቦ ነበር። የግማር መረጃዎችም የሚተነትነው ኦፕ ሶርስ ማፕን ጠቅሶ ተዘግቧል። የዩክሬን ወታደሮች አስቸጋሪ ሁኔታ ውስጥ የገቡት ዋሽንግተን ለዩክሬን የደህንነት መረጃ ማጋራት ካቆመች በኋላ ሲሆን ወታደሮቹ ወደ ኋላ ለማፈግፈግ ሲቸገሩ ወይም ሊያዙ ይችላሉ ተብሏል። በግንባር ያለው ሁኔታ የተበላሸው ኬቭ ከሞስኮ ጋር የተኩስ አቁም ስምምነት እንድታደርግ አሜሪካ ያደረገችባትን ያለውን ጫና እየጨመረ ባለበት ወቅት ነው። መቀመጫውን ፊንላንድ ያደረገው የብላክበርድ ግሩፕ ወታደራዊ ተንታኝ ፖሲ ፖሮይኔን በኮርክስ ግዛት ያለውን የዩክሬን ሁኔታ መጥፎ ነው ብሏል። አሁን ላይ የዩክሬን ወታደሮች ሊከበቡ ወይም ተገደው ሊያፈገፍጉ የቀራቸው ጥቂት ነው፣ በሚያፈገፍጉበትም ወቅት በሩሲያ ከባድ መሳሪያና ድሮኖች ጉዳት ይደርስባቸዋል ብሏል ተንታኙ። በጉዳዩ ላይ የሩሲያ መከላከያ ሚኒስቴርም ሆነ የዩክሬን ጦር ያለው ነገር የለም። ዩክሬን የሩሲያ ጦርን ጥሳ የገባችው ምስራቅ ዩክሬን የተሰማራው የሩሲያ ኃይል ወደ ኋላ ያልፈገፈጋል በሚል ህሳቤ ነበርም። ነገር ግን ሩሲያ በምስራቅ ዩክሬን የምታደርገውን ጦርነት በማጠናከር በጦርነቱ የመጀመሪያ ወራት ከነበራት እጥፍ ጋር የሚመሳሰል መልኩ በርካታ ወታደሮች እየተቆጣጠረች ትገኛለች ሩሲያም ምንም ያህል ሊያስቆማት እንደማይችል እያሳየች ነው። ዩክሬን ከፍላ የማትጨርሰው እዳ ውስጥ ገብታለች። በትውልድ ውስጥ የማይሽር ጠባሳ በከተማዋ ላይ አርፎባታል። እነዚህ ክሩቅ ሲመለከሷቸው ልብን የሚሰልቡ ውብ ሕንፃዎችና ፓርኮቿ፣ እነዚህ ጥንታዊ ታሪኳን የሚናገሩላት፣ የሚዘክሩላት፣ ያለ ቋንቋ በገጻቸው ብቻ ታሪኳን የሚሰብኩላት ሙዚየሞችና ቅርሶች ወደ አመድነት ተቀይረዋል። ይህ ጦርነት ሩሲያ በብዙ ቢሊዮን ዶላሮችን ያስወጣ ወታደሮቿ መሳወትነት ያስከፈለ ዩክሬንን ደግሞ ያወደመና በመጨረሻም በአሜሪካ ምድር መሪዋን እንደ እብዱሻ አስቆጥሮ ያራከሰና ያዋረደ ስለመሆኑም ተመልከተናል የጦርነቱ መልክ ብዙነትም በትዝብት እንድንመለከት አድርጎናል ከዚህ በኩል ደግሞ ድርድር ሊገቡ ነው ጦርነት ሊቆም ነው ሲባል በዚያ በኩል ደግሞ ሁለቱ ሀገራት እጅግ አስከፊ በሆነ ሁኔታ ጦርነቱን ያቀጣጥሉታል በዚህ በኩል ደግሞ በአወዛጋቢው ዶናልድ ትራምፕ ይመጡና በሩሲያ ላይ መጠነ ሰፊ እርምጃ ወስዳለው እያሉ እየተናገሩ ነው። ለዚህ ነው ይህ የሩሲያ ዩክሬን ጦርነት መጨረሻ መቋጫ ያልተገኘለት የሚሉ ሀሳቦች አሉት። በተለዋዋጭ ባህሪው በተነሳና አንድ ነገር ላይ ለመወሰን እጅግ ከባድ አድርጎታል። ትራምፕ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ለመጣል ዝተዋል። የአሜሪካው ፕሬዝደንት ከሰሞኑ ለኬቭ የሚደረገውን ወታደራዊ ድጋፍ ማቋረጣቸው የሚታወስ ነው። አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍን ልጥል እንደምትችል ፕሬዚደንት ዶናልድ ትራምፕ ተናግረዋል። ከቀናት በፊት ለዩክሬን የሚደረግ ወታደራዊ ድጋፍና የደህንነት መረጃን ማጋራት ያቋረጡት ፕሬዝደንቱ ሁለቱ ተፋላሚዎች ሀገራት ወደ ድርድር እንዲገቡ አሳስበዋል። ዋይት ሀውስ ከሩሲያ ጋር ግንኙነቱን ለማደስ የተወሰኑ ማዕቀቦችን ለማንሳት እየተዘጋጀ መሆኑንም ሮይተርስ ባለፈው ሰኞ ምንጮቹን ጠቅሶ ቢዘግብም ትራምፕ ትላንት በትሩስ ሶሻል ማኅበራዊ ትስስር ገጻቸው ላይ በሞስኮ የባንክ ስርዓት ላይ ማዕቀብ ሊጥል እንደሚቻል አመልክተዋል። ሩሲያ በአውዳሚው ውጊያ ዩክሬንን እያወደመች ነው። በመሆኑም የተኩስ አቁም አሊያም ዘላቂ የሰላም ስምምነት እስኪፈረም ድረስ በሩሲያ ባንኮች ላይ መጠነ ሰፊ ማዕቀብ ለመጣል አስቤያለሁ። ታሪፍም ሊኖር ይችላል ብለዋል ትረምፕ በመልእክታቸው ሩሲያና ዩክሬን ሳይረፍድባቸው አሁኑኑ ወደ ጠረጴዛ ዙሪያ ንግግር መግባት አለባቸው ሲሉም አክለዋል። ለሶስት ዓመቱ ጦርነት የዩክሬን ተጠያቂን የሚያደርጉ ትራምፕ ዳግም ወደ ዋይት ሀውስ ከተመለሱ በኋላ በሩሲያው ፕሬዚደንት ቭላዲሚር ፑቲን ላይ ትችት ሲያሰሙ አልተደመጡም። ፑቲን የሰላም ስምምነት እንዲደረስ እንደሚፈልጉ በግልጽ ከሞስኮ ጋር ግንኙነትም ለማደስ ፍላጎት እንዳላቸው አሳይተዋል። በአንጻሩ የዩክሬኑ ፕሬዚደንት በቃላት ከመወረፍ ተሻግረው ለኬቭ የሚደረግ ወታደራዊ ድጋፍን አቋርጠዋል። ዩክሬን ባለፉት ሶስት ቀናት ወደ ሩሲያ ኩርስክ ግዛት ያስገባቻቸው ወታደሮች በሩሲያ ከባድ የመልሶ ማጥቃት እየተፈጸመባቸው በክበባ ውስጥ እንደሚገኝም ሮይተርስ ዘግቧል። ዩክሬን ከሩሲያ ጋር በሚደረግ የሰላም ስምምነት ንግግርን እንደ መደራደሪያ ልትጠቀምበት ያለችውን ኩርክስ ግዛት በቅርቡ ከእጇ ልታጣ እንደምትችልም እየተነገረ ነው። ከነጩ ቤተ መንግስት ዱላ ቀራሽ ንትርክ በኋላም የአውሮፓውያኑን ድጋፍ ለማግኘት ወደ ለንደንና ብራስልስ ያቀኑት ፕሬዚደንት ቪላዲሚር ዘለንስኪ ከነገ ኢትዮጵያ ወደ ሳውዲ ያቀናሉ። ልዑካቸውም በሪያል አሊያም በጂዳ አሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ እና ሌሎችን ባለሥልጣናት ጋር ይመክራሉ ተብሎ ይጠበቃል። በሳውዲ ምክክር መሻከር የታየበት የዋሽንግተንና ኬቭ ግንኙነትን ለማደስ ስምምነት ይደረሳል ብለው እንደሚጠብቁ የዋይት ሀውስ የብሔራዊ ደህንነት አማካሪ ማይክ ዋልትስ ተናግረዋል። የዩክሬንን ከ20 በመቶ በላይ መሬት የተቆጣጠረችው ሩሲያ በብሪታንያና ፈረንሳይ የቀረበውን ጊዜያዊ ተኩስ አቁም ስምምነትና የአውሮፓ ሀገራት ወታደሮችን በሰላም አስከባሪነት የማሰማራት ሀሳብ እንደማትቀበለው ማስታወቋ የሚታወስ ነው። ፕሬዚደንቱ የአውሮፓ ሕብረት ትናንት በብራስልስ አስቸኳይ ስብሰባ ሲያደርግ በሰጡት መግለጫ በሪያድ ቆይታቸው ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር እንደሚወያዩ ገልጸዋል። ከዚህ በኋላ የልኡኩ ቡድን በሳውዲ አረቢያ ቆይቶ ከአሜሪካ ባለሥልጣናት ጋርም ይወያያል። ዩክሬን ሰላም እንዲሰፍን አጥብቃ ትፈልጋለች ብለዋል ዜለንስኪ። ከአሜሪካው ፕሬዝደንት ዶናልድ ትራምፕ ጋር በነጩ ቤተ መንግሥት ሲመክሩ የታየው ንትርክ በኋላ ግንኙነታቸው እየተሻሻለ መምጣቱን መናገራቸው ፍራንስ 24 ዘግቧል። የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ትላንት በሰጡት መግለጫ ዜለንስኪ የሰላም ስምምነቱን እንደሚፈልጉት የሚጠቅስ ደብዳቤ ለትራምፕ ልከዋል ተብሏል። በቀጣይ ሳምንት በሪያል አሊያም በጅዳ የሚደረገው ድርድርም ለዘላቂ የሰላም ስምምነት በር የሚከፍት የተኩስ አቁም ስምምነት ይደረስበታል ተብሎ እንደሚጠበቅም አብራርተዋል። ዩክሬን የተኩስ አቁም ስምምነት በመፈረም ሩሲያ የተቆጣጠራቻቸውን ግዛቶች የግሉ አድርጋ እንድትቀጥል ይደረጋል የሚል ስጋት አላትም። ፕሬዚደንት ዶናልድ ትራምፕን ጨምሮ የአሜሪካ ባለሥልጣናትም ኬቭ በሞስኮ የተነጠቀችው መሬት ዳግም ማግኘት እድሉ አጠባብ እንደሆነም ሲናገሩ ቆይተዋል። ትራምፕ ትላንት ምሽት በነጩ ቤተ መንግሥት ከጋዜጠኞች ጋር በነበራቸው ቆይታ ዩክሬን ስምምነት መፈረም የምትፈልግ ከሆነ አሁኑኑ አሳስባለሁ፣ ምክንያቱም ምንም አማራጭ የላትም ብለዋል። ሩሲያም ብትሆን እኔ የማውቀው የተለየ ምክንያት ስምምነት ትፈልጋለች እርሷም አማራጭ የላትም ሲሉ ነው የሳውዲው የቀጣይ ሳምንት ምክክር ተስፋ ሰጪ ነገር እንደሚታይበት የጠቆሙት። የፕሬዝደንት ዶናልድ ትራምፕ ከሩሲያ ቭላድሚር ፑቲን ጋር ግንኙነትን የማደስ ፍላጎት፣ ለዩክሬን የሚደረግ ወታደራዊ ድጋፍን ማቋረጥና አውሮፓ ለደህንነቷ አሜሪካ ላይ መተማመን እንደማትችል ማሳየቱን የሚጠቅሱ የአውሮፓ መሪዎች ከሰሞኑ ተከታታይ ምክር ክር እያደረጉ ይገኛሉ። በትናንትናው ዕለትም ፕሬዚደንት ዘለንስኪ ጭምር የተሳተፉበት ምክክር በቤልጅየም ብራስልስ አካሄደው ለኬቭ ተጨማሪ ወታደራዊ ድጋፍ ለማድረግ ተስማምተዋል። ክሬምሊን የፈረንሳይና ብሪታንያን ጨምሮ የአውሮፓ መሪዎች ከሰሞኑ እየሰጡት ያለውን አስተያየት ግጭት የሚያባብስ ነው ብለው ተቃውመዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ አውሮፓውያን ወደ ዩክሬን ሰላም አስከባሪ ኃይል የሚልኩ ከሆነ በሞስኮ ላይ የእጅ አዙር ሳይሆን ቀጥተኛ ጦርነት እንዳወጁ እንቆጥረዋለን ማለታቸውን ቢቢሲ ዘግቧል። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረሱናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ ያበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ ብለን የምናስባቸው መረጃዎች ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫኖ እንዳይረሱ። በሌላ ቪዲዮ እስክንገናኝ ድረስ ቸርቆዩን